እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያት ጀምረዋል። መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ኑ ነው ጉዳይ ኦን መተግበሪያ በተለያየ ዘርፍ የሰለጠኑ ባለሙያዎችንና አገልግሎት ፈላጊዎችን በቴክኖሎጂ በማገናኘት ለበርካቶች የስራ ዕድል ፈጥሯል። ከሰባ ሺህ በላይ የጥገና ባለሙያዎች የቤት አጋዦችና የውበት ባለሙያዎችን ጨምሮ ሌሎችን በተቋሙ መተግበሪያ ተመዝግበው በአቅራቢያቸው ከሚገኙ አገልግሎት ፈላጊዎች ጋር እየተገናኙ ይገኛሉ። በተቋሙ ዙሪያ ያዘጋጀነውን ዘገባ አብረን እንከታተል። ስሜ ያው ታዬ አንዱ አለም ባለው ያው የምሰራው ስራ ያው በፍሪጅ በቴሌቪዥን እና ልብስ ማጠቢያ እንዲሁም ኦቭን ስቶቮችን ያው ቤት ለቤት እሰራለሁ። ከሱ ባለፈ ደግሞ ያው ጥቃቅን ነገር ሲኖር ደግሞ ያው ወደ ሾፓችንም ሲመጡ ያው እነሱ እነሱ ያው ሰራል ያው ጉዳዩን እነሱ ጋር ስራው ቢያንስ አራት አመት ሆኗል። ዞዞ አሁን ጉዳዩን ጋር ከተጠቀ ከጀመርኩ ጀምሮ ስራው በግሌም በእነሱም እሰራለሁ። ስራው ቆንጆ ነው። በእነሱ በኩል የሚመጣ ስራ አንደኛ የሚመጣው ስራ ጥሩ ቤት ጋርና ጥሩ ስራ ነው የሚመጣው። በዛ ላይ ያው ታማኝነትም አላቸው። አሁን በሰውም ዘንድ የተዋወቁ ስለሆነ ስራው ቆንጆ ነው። ዞሮ በእነሱ ሲመጣ ስራ በሰሪውም በአሰሪውም በኩል ጥሩ ያው እምነት አለው። ያው ለወደፊት ና ሚዲያውን እያሰፋ ይገኛል። በእኔ በኩል ያው ቆንጆ ነው ያለው። ብዙ ትዕግስት አፈወርቅ እባላለሁኝ። የጉዳይ ተባባሪ መስራች ነኝ። ምንድን ነበረ ስንጀምር ያመን ነው፣ ሰው እንደ ልቡ ሳይንገላታ ሳይጉላላ ደላላ ቤት ሳይሄድ መንገድ ለመንገድ ሳይዞር ወይ ዘመድ ምናምን ሳይፈልግ ስራ ማግኘት ቢችል ኢዚ ይሆንለታል። የቢሮ ሰራተኛ የሆነ ሰው ደግሞ ደሞዝ ያነሰው ባለው በሌላ ሙያ ተጨማሪ ስራ አሁን መኪና መግዛት የሚችል ሰው ራይድ እንደሚነዳው መኪና ገዝቶ አንዱን ጆይን እንደሚያደርገው ደግሞ ሙያ እውቀት ያለው ሰው፣ ሰርቶ መኖር የሚፈልግ ሰው፣ ገቢ መጨመር የሚፈልግ ሰው ስራ ያለው ቢሆኑ እንኳን በትርፍ ጊዜው በረፍት ጊዜው ሰርቶ ገንዘብ እንዲያገኝ ነበር። እነዚህ ነገሮች ምንድን ነው የሚጨምሩት? በግለሰብም ደረጃ በሀገር ደረጃ የሚጨምረውን ነገር አይተናል። ለራሳችን ኢዚ ይሆንልናል አይደለ? ችግራችንን መፍታት እንደገና ደግሞ የሰርቪስ ኳሊቲን እየጨመረ ይሄዳል። ይህንን ፎርማል ያልሆነውን ቅጥር ይሄ የጥገና ስራ፣ የሰው ቤት ስራ፣ የምግብ ማብሰል፣ የጽዳቴ ምናምን አይነት ሙያዎች ፎርማላይዝ ወደ መሄድ እየተቀየረ መሄዱ አይቀርምና ያንን ግራውንድ ይሰራል በጣም ብዙ ሰው ሰርቶ ገንዘብ አግኝቶ መኖሩ ብዙ ሰዎች ከተረጅነት መውጣታቸው ቀላል ኢምፓክት አይኖረውም ብለን ነው የጀመርነው ጽዮና ይታይ ይባላሉ ጉዳዩን ድርጅት ላይ ኳሊቲ አሹራንስ ሆኜ ነው የምሰራው ማለትም ያው የጥራት ቁጥጥር ማለት ነው እሱ ላይ ነው እየሰራሁኝ ያለሁት አሁን ላይ ለቀጣሪዎች የምናቀርቧቸው ባለሙያዎች በቅርብ ርቀታቸው የሚገኙ ናቸው ያ ማለት ቢያንስ እስከ ሁለት ኪሎ ሜትር ድረስ የሚርቁ ስለዚህ በአፋጣኝ ሄደው ስራው መስራት የሚችሉ ባለሙያዎችን የምናቀርበው ማለት ነው። ክፍያን በተመለከተ ከመቶ ብር እስከ ሶስት መቶ ብር ብቻ ነው የምናስከፍለው። ትንሿ መነሻችን መቶ ብር ናት። መጨረሻው ደግሞ ሶስት መቶ ብር ነው። እንደ ሰርቪሶቹ ወይም ደግሞ እንደምንሰጠው አገልግሎት ክፍያው ይለያያል። ስልጠና መጀመሪያ ቤት ይደረጋሉ። ስልጠና ተሰጥቷቸው ብቁ እንደሆኑ ታውቆ ነው ከዛ በኋላ ለባለሙያዎች የሚላኩት። ግን አንድ ከስተመር ጋር ልካ ናቸው ስምምነት ባይኖር በአንድ ክፍያ እስከ ሶስት ባለሙያዎች ድረስ እንልክላቸዋለን ማለትም አሁን መቶ ብር ቢከፍሉ ለምሳሌ በዛች በከፈሏት መቶ ብር እስከ ሶስት ባለሙያ ድረስ መላክ እንችላለን ማለት ነው። ስለዚህ በሰዓት ሊሆን ይችላል በፔመንት ባይስማሙ ሊሆን ይችላል ክፍያም ስምምነት ባይኖር ሌላ ባለሙያ እንልክላቸዋለን ማለት ነው። ስለዚህ እንዳልኩሽ በአንድ ክፍያ እስከ ሶስት ባለሙያ ድረስ ይላካል እና ደግሞ የባለሙያዎች ምግባር ጉድለት ካለ እኛ ራሳችን እርምጃ እንወስዳለን። ላይክ ከአፕሊኬሽናችን እናስወጣቸዋለን። ዳግም በእኛ አይገለገሉም ወይም ደግሞ በእኛ በኩል ስራ አያገኙም ማለት ነው። እንደዚህ አይነት እርምጃዎችን እንወስዳለን። ማስጠንቀቂያ ይኖረናል። ከዛ በኋላ ግን ከአፕሊኬሽናችን ነው የምናስወጣው። ስለዚህ ሌላ ከስተመርም ጋር ሄደው ስማችንን አያጠፉም ከፍታት አይፈጠርብንም ማለት ነው። አሁን ቋሚ ሰራተኛ 23 ቋሚ ባለሙያዎች አሉን። የኛ የጉዳይ ስታፎች አሉን። ባለሙያ ግን ብዙ ነው፣ በጣም ብዙ ነው ያለው። ላይክ ወደ ሰባ ሺህ ምናምን የተመዘገበ አለ ፕላትፎርማችን ላይ። ከዛ ውስጥ ግን በደንብ እየነጠልን እያወጣን ነው። አንደኛ በጣም ዲማንድ ያላቸውን ዘርፎች ትኩረት ሰጥተን እየሰራን ነው። የቴክኖሎጂ ካምፓኒ ነን። በሌላ እንደዚሁ የህብረተሰቡን ፕሮብለም ሶልቭ በሚያደርግ አፕሊኬሽን ወይም ሶፍትዌር በይው። አሁን ጉዳይ እንትናችንን በጣም ስለያዘብን ነው። ምንድን ነው እኔ ጉዳይ እንትን ይሆናል ብዬ አስባለሁ፣ እንደ ኢንፍራስትራክቸር ይሆነናል ወደፊት ሌላ ስራ ስንሰራ ብዬ አስባለሁ። አሉን ልንሰራ የምናስባቸው ግን፣ ሁል ጊዜ ህብረተሰብ ተኮር የሆነ ነገር እንደዚህ ፕሮብለም ሶልቭ የሚያደርግ ነገር ነው ልናደርግ የምንፈልገው ልንሰራ የምንፈልገው በአንድ የሕክምና ተቋም ውስጥ ካጋጠመው ክስተት በመነሳት በዘርፉ የሚታየውን የመረጃ የያስክፍተት ለመሙላት የሚያስችል መተግበሪያ አስተዋውቋል። ግለሰቡ ያበለጸገው መተግበሪያ የህክምና ተቋማትን አገልግሎት አሰጣጥ በማዘመን ሐኪሞች ስለ ታካሚዎቻቸው ዝርዝር መረጃ እንዲያገኙ ያስችላል ተብሏል። አገርነሽ አየልኝ ከግለሰቡ ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት አብረን እንከታተል። ስሜ ጳዚዮን ጣሶችርነት ይባላል። የኦርቢተልዝ እና ኦርቢት ኢኖቬሽን ሀብ ሲኢኦ ነኝ። ካምፓኒ ተቋቋመው እንግዲህ ስምንት ዓመት ተኩል አካባቢ ሆነዋል። ኦርቢትን ከመመስረት በፊት ምሰራበት ካምፓኒ ቦይንግ ይባላል። ሲለ ለስራ የመጣው ጊዜ ትልቅ ክፍተት ነው ያየሁት። ለምሳሌ የት ሄደን ምግብ እንብላ፣ የት ነው ይሄም እቃ የሚገዛው፣ የት ነው ይሄ ኢንፎርሜሽን የምትዩ ነገር እና በዛን ሰዓት ምንም ጠቋሚ የሆነ ነገር አልነበረም። ከዛ ምን ወሰንኩኝ? በያመቱ መምጣት እና ማጥናት ፈለግኩኝ። የትኛው ሴክተር ነው ትልቅ ኢምፓክት ወይም ደግሞ ተጽዕኖ ማምጣት የምችልበት፣ ሁለተኛ የትኛው ደግሞ ስኬል ማድረግ ይችላል ወይም ደግሞ መስፋት ይችላል። ስለዚህ የአንድ ከተማ ችግር ወይም ደግሞ የአንድ ሀገር ችግር ሳይሆን የብዙ ሀገሮች ችግር መፍታት መሆን መቻል አለበት። ሶስተኛ ቴክኖሎጂን የሚጠቀም እና አራተኛ ቢዝነስ መሆን አለበት። ቢዝነስ ማለት ምንድነው? ብዙ ቫሊዩ ትፈጥሪያለሽ። ያልፈጠርሽው ቫሊዩ ደግሞ ብዙ ሰዎች ህይወት ከነካ ከለወጠ፣ እንደ ቢዝነስ ደግሞ ማደግ ይችላል፣ ጠቀሜታ አለው ማለት ነው። በአንደኛው ዓመት ላይ እዚህ እናቴ ያለች እና ሐኪም ቤት ሬጉላር ቼክ አፕ ነበራት ይዣት ሄድኩኝ እና ቀጠሮ ይዘን ሄድ ነው ሶስት ሰዓት ተኩላል ዶክተሩ አልመጣም እና ቁጭ ብዬ ሀስብ የነበረው ምናለ ትንሽ አፕሊኬሽን ቢኖራቸው ኖቲፋይ ቢያደርጉን ዶክተሩ ይዘገያል ሶስት ሰዓት ዶክተሩ መጥቶ ጥሩ ዶክተር ነው። አወራን። ከስድስት ሰው በፊት መታ ነበረ አልኩት። አስታውሳለሁ አለ። ከዛ ጋር ሲነጻጸር እንዴት ነች? ፋይሉ አጠፍቷል። ፋይል ይጠፋል ምን ማለት ነው? ካርድ ጠፋ። ካንሴፕቱ በተለይ ውጭ ኖረች ስትመጪ አይገባሽ። ምን ማለት ነው? እንዴት ይጠፋል ፋይል? ላ ኢንሴፕሽኑ እዛ ነበረ። ዶክተሮች የፈለገ ጎበዝ ቢሆኑ እጃቸው ላይ በቂ መረጃ ከሌለ ሕክምናቸው የተዋጣል ሊሆን አይችልም። ሰው ምንድን ነው ዶክተሮችን ማገዝ የተሻለ ውሳኔ እንዲወስኑ፣ ከዛ ደግሞ የታመመ ሰው ቶሎ እንዲድን የሚለው መርህ ያዝንና ጤናማ ሕብረተሰብ አምራት ሕብረተሰብ ነው እንደሚለው ወጣን ልሻለሁ። ታማሚ ሲመጣ ምዝገባ ነው የሚጀምሩ፣ አይደለም ሲመጣ አዲስ ነው ወይስ ከዚህ ቤት ነበር? አዲስ ከሆነ በትክክል እንዲመዘገብ ይሆናል። ተመልሶ የመጣ ከሆነ ግን መረጃውን ዲጂታል ስለሆነ ሲስተሙ ላይ ማውጣት መቻል አለባት። እዛ ፊት ለፊት የሚሰራው የምትሰራው ሰው ማለት ነው። ያ መረጃ ከወጣ በኋላ ለምን ምክንያት እንደመጣ ይጠየቃል። ከዛ ነርስ ጋይዳል። ነርስ ደግሞ ደም መጠኑን ብሎድ ፕሬዠር እንደዚህ እንደዚህ ትመዝንና ጽፋ ሲስተሙ ላይ ሴቭ ስትለ ወደ የት ነው የሚሄደው? ወደ ዶክተሩ እንዲሄድ ይሆናል ዶክተሩ ያን መረጃ ይመለከትና ከዚህ በፊት መጥቶ ነበር አልመጣም፣ የታከመ ነበር አልነበረም፣ መድኃኒት ይወስዳል አይወስድም፣ አለርጂ ያለበት የለበትም፣ ይሄ እነዚህም ሁሉ ያይና ከዛ ኢንቨስቲጌሽን ላይ ይገባል ማለት ነው። ከዛ በኋላ ኢንቨስቲጌሽኑን ደግሞ ዳኪመንት አድርገው ሲጨርስ ወይ መድኃኒት ያዝለታል ወይም ደግሞ ወደ ሌላ ሪፈር ያደረገዋል። የሁሉም የሚሆነው በሲስተም ስለሆነ ምንም የሚላላክ ፋይል የለም። አንዱ የጨረሰውን ስራ ተሰርቶ ሴፍ ሲለው ሌላው ጋር አክስ ስብል ይሆናል ያለማነው ዋናው ሲስተም አሁን በሚኒስትሪ ኦፍ ሀልዝ ወይም በጤና ሚኒስትር በኩል ብዙ ቦታ ላይ ስኬል አድርጓል። ቲንክ ክሎስቱ ወደ መቶ አካባቢ ፈስለቲ ላይ ስኬል እያደረገን ያለው እሱ ጤና ጣቢያና ሆስፒታል ላይ ከአምስት ሚሊዮን በላይ ፔሸንቶች ዴታ ዲጂታይዝ አድርገናል እኛ። ያ ቁጥር እንዲያድግ እንፈልጋለን። ኢትዮጵያ ሕዝብ መቶ ሀያ ሚሊዮን ነው። አምስት ሚሊዮን ትልቅ ቢመስልም እንደ ትንሽ ሀገር ጋር ሳነጻጽሪው ነገር ግን 120 ሚሊዮን ለመድረስ ብዙ ስራ መስራት አለብን ብለን ወደ 320 የሚደርሱ ስታርታፖች ኢንኩቤት አድርገናል። ላስ ሬናፍ ርስ ገዛ ላይ የተወሰኑት ጤና ላይ ነው የሚሰሩት። ሌሎቹ እንደ ዲጂታል ቴክኖሎጂ ላይ፣ አግሪካልቸር ላይ፣ ኤዱኬሽን ላይ የሚሰሩ አሉ። የእኛ ቪዥን ምንድን ነው? 12 ከተሞች ላይ አሉ እነዚህ ስታርታፖች አይደል። እኛ አሁን ኤክስፓንድ ማድረግ የምንፈልግበት ከተማ ቢኖር ኮሚኒቲ ያለ እየፈጠርን ያለ ነው። ታለንት እናገኛለን ቋንቋውን የሚችል ባሉን የሚረዳ እንደዚሁም ደግሞ ከሪጅናል ሄልዝ ቢሮ ከሪጅናል ኤዱኬሽን ቢሮ ጋር መስራት የሚችሉ ካምፓኒ ብዙ አጠገባችሁ አሉ ማለት ነው። ትልቁ የእኛ ህልም ምንድን ነው? በተለያውም ክላውድ ሲስተማችን ሬዲ አድርገና አቬላብል ካደረግነው ማንኛውም ክሊኒክም ሆነ ታማሚም ራሱ የራሱ መረጃ እጁ ላይ አክሰስ እንዲያደረገው ነው። ልክ በቴሌብር እንደምትከፊው ሰው የራሱ የጤና መረጃ እጁ ላይ ካለ ሲስተም ካለው ሆስፒታልም ስሄድ ክሊኒክም ስሄድ ፋይሌ የለም ፋይሌ ጠፍቷል፣ ምንድን ነበር የወሰድኩት መድኃኒት፣ ምንድን ነው ያ ዶክተር ምን ብሎኛል? የሚለውን እሳቤ ሙሉ እንዲያወጣ ነው የምንፈልገው። 35 እስከ 40 ሰራተኞች አሉ። አሁን የአኑዋል ተርንቨራችን እንግዲህ ወደ 40 ሚሊዮን አካባቢ የደረሰ ነው። ተርንቨር ማለት ፕሮፊት አይደለም ኦፕሬቲንግ ካፒታሉ ማለት ነው። የኔ ጎል ምንድን ነው? የሚቀጥሉት ሶስት ዓመታት ውስጥ ይሄ ግሎባሊ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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን